እንዲያነሳላትና እንድትሄድ እንዲፈቅድላት ለሪቻርድ በመንገር አሁንም ድረስ ሳራ እንቆቅልሹ እንዳልገባት እንመለከታለን። ሪቻርድም ለሳራ እሷ የፈረመችበት የጋብቻ ኮንትራት ላይ ግልጽ የሆነ ነጥብ እንደተቀመጠበት አስታውሶ ውሉ ላይም እንደሚለው እሱና ሳራ ፍቺ ከፈጸሙ የእሱም ሙሉ ሀብት ንብረቱን እንደምታገኘው ሁሉ በምትኩ ከዚህ ፍቺ እሱም የሚያገኘው ነገር እንዳለ የሚገልጸው ውል በሰዓቱ ላይ እንዳላነበበችው አስታውሶ ሪቻርድም መነጸሩን በማውለቅ በምትኩ ከሣራ ያገኘውን ሁለቱን አይኖቹን ለማሳየት ይሞክራል። ሁለቱንም አይኖቿን ማጣቷ ከረፈደ የገባት ሳራም ነገሩ በሬሆይ ሳርሳሩን እያየህ ገደሉ ሳታይ ሆኖባት በቁጭት እየጮኸች ታሪኩ ይጠናቀቃል። አብዛኛውን ጊዜ እኛ ሰዎች በሕይወታችን ላይ የተለያዩ ዕድል የሚመስሉ ነገር ግን ከበስተጀርባቸው ትልቅ ዋጋን የሚያስከፍሉ በአንድም በሌላም መልኩ አጋጥሞን ሊሆን ይችላል። ታዲያ ስንቶቻችንን በተመሳሳይ ታሪክ ቸኩለን ትንሽም ሆነ ትልቅ ዋጋን የከፈል ነው? ሐሳባችሁን ኮሜንት አደርጉልን። ከዚህ ቪዲዮ ትልቅ ትምህርት እንደወሰዳችሁ ተስፋ በማድረግ ለሌሎች ትምህርት ይሆን ዘንድ ላይክ ሼር እንድታደርጉላቸው በትህትና እንጠይቃለን።